በስልጤ ዞን ላምፎር ወረዳ ሻንቃ ቱፋ ቀበሌ ለዓመታት የሚንቦገቦገው የበረሃው ሀሩር እንኳንስ ለማምረት በስፍራው ለመንቀሳቀስ ስጋት ነበር ይላሉ የአካባቢው ነዋሪዎች። ዛሬ ግን ልክ እንደ ወጣት ኑር ቴሰስደሮው ያሉ የአካባቢው ነዋሪዎች ይህ መቀጠል እንደማይችል አሳይተዋል። የከርሰ ምድር ውሃን በመጠቀም በኩታ ገጠም ቲማቲምን በማምረት ከነሱ በላይ ስራቸው እንዲናገር ማድረጉን ነው በስፍራው ተገኝተን የተመለከት ነው። ተጀመርን ሶስት አመቶ ነው ያለው የመሬት ስፋት ደግሞ እስከ አምስት ሄክታር ነው። ውሃ የምናገኘው ከጉድጓድ ነው። የወንዝ ውሃ አይደለም። ከጉድጓድ ስድስት ሜትር ሰባት ሜትር ተቆፍሮ ነው የሚገኘው። የውሃ እጥረት የለም። ያው ኩታ ገጠምነቱ ደግሞ ከአንደኛው ሰው ሁለተኛው ሰው ልምድ ለመውሰድ ስለሚመችል ነው። ኩታ ገጠም አድርገን እየሰራ ነው ያለ ነው። የአየሩም ሁኔታ ርጭትም ሲደረግ መድኃኒት ርጭት ሲደረግ በሽታን ለመቆጣጠር ስለሚመች ነው። በስፍራው ከ700 ሄክታር በላይ እርሻ በበጋ መስኖ በቲማቲም የለማ መሆኑም ተገልጿል። ይህም ጊዜውን እና ፍላጎትን ታሳቢ ባደረገ መልኩ ለዞኑ አርሶ አደሮች ስኬታማነት በር ከፋች ስለመሆኑም ነው የተጠቀሰው። አሁን ያለንበት ቦታ የቲማቲም ክላስተር ነው። ከ700 ሄክታር በላይ አለን እዚህ ክላስተር ላይ ዘንድሮ ምርታማነቱ ከምንጠብቀው በላይ ነው የሆነልን። ገበያውም ጥሩ ነው እና አርሶ አሁን እንዳያችሁት ወደ ገበያ እየተጫነ ነው የደረስ ነው ምርታማነቱም የተሻለ ነው ብለን መውሰድ እንችላለን። የቲማቲም ስፔሻሊ ክላስተር አድርገን ስንሰራ ካለው ከአዋጭነትና በገበያም ተፈላጊ ከመሆኑ ጋር የተሻለ ምርት አግኝተው አርሶ አደሮቹ ሽግግር እንዲያደርጉ በሚል ነው። በአርሶ አደሮቹ በዚህ ልክ በክላስተር የሰራ ነው ማለት ነው። ከራስ አልፎ ለሌሎችም የስራ ድል መፍጠር እንደሚቻል አምራሹ ይናገራሉ። ይህም ገቢን በማሳደግ አምራችነትን ወደ ምርት ማቀነባበር ከፍ ለማድረግ እንዲያልሙ ምክንያት ሆኗል። 17 ሰራተኛ በቋሚነት ርጭት የሚረጩ ና ዋም ያጠጡ በየሳምንቱ ደግሞ ኩትኳቶ የሚገቡ 20 ሰራተኛ ይኖራል። ለቀን ሶስት ቀን ሰርቶ የሚወጡ ማለት ነው። ሴቶችን እስከ መቶ ሴቶች ስራ ለቀማ ላይ ይሳተፋሉ። ለቀማ በምን ለቀም ጊዜ በየሶስት ቀኑ ለቀማ ለቀማ ሲደርስ እስከ 100 ሰው እስከ ዘጠና ሰው ይሳተፋል። ቀጣይ እኔ ቲማቲም ማቀነባበሪያ መገንባት እፈልጋለሁ። እዚያ ካባቢ ምርት ስላለ እየተበላሽ አሁን አንዳንዴ ገበያ ጥረት ሲኖር የገበያ ፍላጎት ሳይኖር ሲቀር ታሽጎ ብዙ አመት አመታት ወይም ወራት እንዲቆይ ያደረጉ የሚያቋቁም ኢንዱስትሪ መገንባት ነው ፈልጋ። ይሄ የምንገኝበት ስፍራ በስልጤ ዞን ላምፎሮ ወረዳ የሚገኝ በ741 ሄክታር ላይ ተንጣለለ የቲማቲም እርሻ ነው። ይሄ የቲማቲም እርሻ ወደ 340 የሚጠጉ አርሶ አደሮችን በኩታ ገጠም ቲማቲም እርሻ በማስተሳሰር ከአካባቢው ገበያ አልፎ ወደ ማዕከላዊ ገበያ ምርት እያስገባ የሚገኝ ነው። ወደ አስር መኪና የሚጠጋ ቲማቲም በቀን ከዚህ አካባቢ እየወጣ ወደ ማህበረሰቡ ይዳረሳል። ይህ እንደ ሀገር ምርትን በማምረት ራስን የመቻል አቅምን እያሳደገ የመጣ እንዲሁም ደግሞ በአመት ውስጥ አምስት ጊዜ ለማምረት እድል የፈጠረ ሆኗል። በበጋ መስኖ፣ በክረምት፣ በበልግ፣ በመህርና በሌሎችም ይበልጥ እንዲሰራ እድል የፈጠረ ሆኖ ከአካባቢው አርሶ አደር የተጋራነው ስሜት ነው። ያን ቲማቲም ማሳ ላይ በርካታ መኪኖች አይሱዞች ቲማቲም ሲጭኑ በርካታ ወጣቶች በመጫን በማራጋፍ ሂደት ምን እየሰሩ እንደነበር አይታቸዋል። እንግዲህ ግብርና ኢንዱስትሪ ነው ሲባል ያው በደንብ ልምምዱ እይታው በተጨባጭ እየመጣን ያለውና ስለዚህ አሁን ያለው ነገር በጣም ተስፋ የሚሰጥ ውጤት እያሳየ ነው። ይሄን ግን ማጠናከር ጠይቃል። ሁለተኛውም ዞር የመስኖ ኦረዲ ቀሪው ወደ 15 16 ሄክታር አካባቢ የሚቀጥል ነው የሚሆነው። ከስር ከስር ያን እያነሱ አዲሱን ደግሞ ለዛ ችግኝ እያበዙ እንደ ትራንስፕላንት የማረክ ስራ ጎን ለጎን እየተሰራ ነው ያለው። ለላንፉሮ ወረዳ የሚገኘው የቲማቲም ምርት ውጤት ከዞኑ አልፎ ለሌሎች የክልልና ፌዴራል ከተሞችም ተደራሽ እየሆነ ስለመምጣቱ የተነሳ ሲሆን ይህንን ታሳቢ ያደረገ ዝግጁነት በማስፈለጉ የአልሚዎች ጥያቄ ወደሚሆነው ማቀነባበሪያ ለመሻገር ዝግጅት እየተደረገ መሆኑም ነው የተጠቀሰው። አሁን እየመጠላለው የአትክልት ለማስራ እኛን እየጠየቀ ያለው ነው እያየን ያለው ነው ነገር ቲማቲሙን በጥሬው ብቻ ገበያ ከመውሰድ ቲማቲሙ ላይ እሴት እንዴት እንጨምር፣ ልክ እንደ ወተቱ ሁሉ ቲማቲሙን ወደ እሴት ጭመራ አዳዲስ አሁን የጀመርናቸው የፍራፍሬ ልማት ስራዎች አሉ። 30 40 30 ምን ነው ለአንድ ቤተሰብ አንድ መቶ የፍራፍሬ ችግኝ ብለን የገባንበት ጉዞ በብዙዎቹ አካባቢ የፍራፍሬ መንደሮች፣ የሙዝ መንደሮች፣ የፓፓያ መንደሮች፣ የአቮካዶ መንደሮች እየፈጠር ነው፣ ውጤት ማሳያት ጀምረዋል። ለነኚ ወደ እሴት ጭመራ መሄድ ያስፈልጋል። ይሄ እንግዲህ ቀጣይ ስራችን ይሆናል የሚል አስተያየት ነለ።